ሰላም ሰላም፣ ተመልካቾቻችን እንደምቆያቸው እንደመሰናበታቸው ዛሬ ደግሞ ከንጥረ ዋጋ ጋር ከንብብር ቁጥሮች የንጥረ ዋጋ ጋር ዛሬ ተገናኝተናል። እንግዲህ ባለፈው በተለቀቀው ቪዲዮ አስተያየት ተለቆ ነበረ። ያንን ማስተያየት እንዲሁም ደግሞ የደረስንበትን ነው እና ንጥረ ዋጋን ለመመልከት ይሞክራለን። አብራችሁን ቆዩ። ቀለል ያለ ቁንሰት ነው ቀለል ያለ አይዲያ ነው እና በአጭሩ ሀሳቡን እንድትረዱት እጋብዛችኋለሁ። ቀጥታት ወደ ክፍለ ጊዜያችን እንግባ። እንግዲህ ንጥረ ዋጋ ማለት የአንድ ቁጥር ንጥረ ዋጋ ማለት ምን ማለት ነው? የሆነ ቁጥር ከዜሮ ምን ያክል ይርቃል ማለት ነው። ምን ያክል ርቀትን ይገኛል። ለምሳሌ እገሌ ከአንድ ቦታ ቆሞ ከቤቱ እስከ ትምህርት ቤቱ ምን ያክል ነው ርቀቱ ከቤተ እስከ ትምህርት ቤተ ምን ያክል ነው ርቀት ርቀቱ ቢባል ኔጌቲቭ ወይም ፖዘቲቭ አትሉ። ማለት ኔጌቲቭ አምስት ኪሎ ሜትር ወይም አምስት መቶ ሜትር አትሉ። ነገር ግን ምንድን ነው ምትሉ? አምስት መቶ ሜትር ወይም ስድስት መቶ ሜትር ወይም አንድ ኪሎ ሜትር ኖ፣ ከቤቴ እስከ ትምህርት ቤቴ ነው እንጂ ምትለው ኔጌቲቭ ፖዘቲቭ አትለም። ይልቁንም ኔጌቲቭ ፖዘቲቭ የሚለው ወደ ነገር ግን ቁጥር ደግሞ ደሬክሽን የለውም ነው። በዚህኛው ንጥረ ዋጋን ለመናገር ከዜሮ ዲፈረንሳችሁ ሄድ ስለሆነ ከዜሮ ይሆን እና ከዜሮ ይህን ያህል ርቀት፣ ከዜሮ ይህን ያህል ርቀት ብላችሁ ልገልጹ ትችላላችሁ ማለት ነው። ስለዚህ በአጭሩ አቅጣጫ የሌለው ነገር ግን ከዜሮ ምን ያህል ይርቀት የሚለው የሚነገሩ ማለት ነው። ንጥረ ዋጋ ማለት የቁጥር የቁጥር የቁጥር ንጥረ ዋጋ ማለት ምን ማለት ነው? አንድ ቁጥር ከዜሮ ምን ያህል ርቃል ማለት ነው። አንድ ቁጥር ከዜሮ በሚያህል ርቀት ላይ ይገኛል ማለት ነው። ከዜሮ በምን ያህል ርቀት ያህል ያህል ርቀት ላይ ይገኛል ማለት ነው። ስለዚህ የአንድ ቁጥር ስንል የቁጥር ስንል የንብብር ቁጥር ንብብር ቁጥሮችን ደግሞ በዲቴል አይተናገራለን። ንብብር ቁጥሮች ማለት ድፍን ቁጥሮችን እና ሌሎች ከድፍን ቁጥሮች ቀሩ የተባሉትን ቁጥሮች እያንዳንዱ የሚይዝ የቁጥር ስብስብ ነው ብለናል። ስለዚህ በቁጥር መስመር ላይ ብናስቀምጥ እዚ ጋር ዜሮ ብናስቀምጥ እዚ ጋር አንድ ሁለት አራት ስድስት ስምንት እያለም ብንሄድ እዚህ ጋር ኔጌቲቭ ሁለት ኔጌቲቭ አራት ኔጌቲቭ ስድስት ኔጌቲቭ ስምንት ኔጌቲቭ አስር እያደረግን ብንሄድ፣ አራት ከዜሮ በምን ያህል ርቀት ላይ ትገኛለች? አራት ከዜሮ ኦኬ። የሚል ምንድን ነው የሚነግረን? የሚነግረን ነው ምልክቱ ሁለት ምኖች ናቸው? ቀጥ ያሉ መስመሮች ናቸው። ቁጥሩ በዚህ ውስጥ የሚገኝ ከሆነ ምንድነው ማለት ነው? አብሶሉት ቫሊዩ ይህንን በመባል ይታወቃል። አብሶሉት አብሶሉት ቫሊዩ ነው ይሄ። በእንግሊዝኛ ያስተማሩት አብሶሉት ቫሊዩ ነው ብላችሁ የምትማሩት። ስለዚህ ይሄ ነው ምልክቱ። ይሄ ምንድነው የሚነግረን? ከዚህ ነው ምን ያክል ርቀት ላይ ይገኛል። በቃ ምሳሌ ልስጣችሁ። ምሳሌ ይሳል ከዜሮ ምን ያክል ርቀት ላይ ይገኛል ማለት? ለምሳሌ ዜሮ ከሁለት ምን ያክል ርቀት ላይ ትገኛለች? ሁለት ላይ ትገኛለች። ከዜሮ እስከ ሁለት ስንት ነው? ሁለት ነው። እዚህ ጋር አንድ አለ፣ ሁለት አለ፣ ሶስት አለ፣ አራት አለ፣ አምስት አለ። እዚህ ጋር ሰባት አለ። እዚህ ጋር ኔጌቲቭ አንድ አለ። እዚህ ጋር ኔጌቲቭ ሶስት አለ። እዚህ ጋር ኔጌቲቭ አምስት አለ። እዚህ ጋር ኔጌቲቭ ሰባት አለ ይጋ ኔጌቲቭ ዘጠኝ አለ። ስለዚህ ከዜሮ እስከ እስከዛ ቁጥር እስከተጠቀሰው ቁጥር ምን ያህል ነው ርቀቱ ማለት ነው። ስለዚህ ርቀቱን ነው የምትናገሩት፣ ፖዘቲቭ ወይም ኔጌቲቭ አይደለም የምትሉት። ፖዘቲቭ ወይም ደግሞ ኔጌቲቭ አይደለም የምትሉት በጭራሽ። ይልቁን ምንድነው የምትሉት? ቀጥታ ከዚህ እስከዚህ ርቀቱ ይሄ ነው። ምሳሌ አብሶሉት ቫሊ ኦፍ ዋን የምትባሉ ይሄ ማለት ምን ማለት ነው? ከዜሮ ተነስታችሁ አንድ ለመድረስ ምን ያህል ሄዳላችሁ? ስለዚህ ምን ያህል ነው የምትሄዱት? አንድ ነው። ከዜሮ አንድ፣ በዚህ ቁጥር መስመር ላይ ከዜሮ እስከ አንድ ምን ያህል የምትሄዱት? አንድ፣ ከዜሮ እስከ አንድ ያለው ርቀት ነው። አብሶሉት ቫልዩ ኦፍ አራት ብትባሉ፣ አራት ብትባሉ ወይም የአራት ንጥረ ዋጋ ስንት ነው ከተባላችሁ፣ ከዜሮ ተነስታችሁ አራት ለመድረስ ምን ያህል ትሄዳላችሁ? ነው ተነሳችሁ፣ ከዜሮ ነው አራት ለመድረስ እዚህ ጋር ለመድረስ ስንት ለምትሄዱት? አንድ ሁለት ሶስት፣ ይኸው አራት አራት። በቃ ፖዚቲቭ ከሆነ ወይም አዎንታ ቁጥር ከተሰጣችሁ እራሱን ነው አውጥቶ ቁጥሩን ማውጣት ነው ማለት ነው። መልሳችሁ ሚሆን ምንድን ነው? አዎንታ ቁጥር ከተጠየቀ የንጥረ ዋጋ ምንድነው፣ የዛ አዎንታ ቁጥር ንጥረ ዋጋው ምንድን ነው ተብላ፣ ይሄ ማለት ጥያቄ ነው። ጥያቄ ከሆነ ሲወጣ ይሄ ምን ይሰጣቸዋል ነው። ከንጥረ ዋጋ ምልክት ውስጥ ሲወጣ አዎንታ ከሆነ አዎንታ ራሱ ነው የሆነው። እሺ፣ ርቀቱ በቃ ርቀቱን ስለሚገልጽ ማለት ነው። እንዲሁም ደግሞ ምን ሲሆን እንውሰደው ኔጌቲቭ ትሪ ወይም አሉታ ሶስት ከንጥረ ዋጋ ውስጥ ሲወጣ ስንት ነው የሚሆነው ከተባላችሁ፣ ከዜሮ ተነስታችሁ ኔጌቲቭ ሶስት ለመድረስ ምን ያህል ትሄዳላችሁ ነው። ከዜሮ ተነስታችሁ ዳይሬክሽን አይገድባችሁ፣ አቅጣጫ አትገድም፣ ወዴትም ይሁን ወደ ግራም ይሁን ወደ ቀኝም ወደ ወዴትም ይሁን ግን ምን ያህል ትሄዳላችሁ፣ ጥያቄ ርሱ። ስለዚህ ኔጌቲቭ ሶስት እስክደርስ ድረስ ወይም አሉታ ሶስትን እስክታገኝ ድረስ ስንት ትሄዳላችሁ ነው። ወደ ግራምና ወደ ቀኝ ምን ችግር ብቻ ምን ያህል ትሄዳላችሁ፣ ወደ ቀኝ ምንም፣ ወደ ግራ ምንም፣ ምን ያክል ትሄዳላችሁ? ስለዚህ እሷን እስክታገኛል ድረስ ምትሄዳላችሁ ማለት ነው። ኔጌቲቭ ሶስት እዚህ ጋ ብቻ፣ ዜሮ እዚህ ጋ ነው። ስለዚህ ሶስትን እስክታገኝ ድረስ ይህን ያክል ትሄዳላችሁ ማለት ነው። ይሄ ስንት ነው ስትባሉ፣ አንድ ሁለት፣ ጥሩ ሶስት ነው። ስለዚህ ሶስት ርቀታችሁ፣ የምትሄዱት ርቀት ሶስት ነው ማለት፣ ከዛ በላይ አትሄዱም። ሌላው ቁጥር ቢሰጣችሁ ኔጌቲቭ መቶ ቢሰጣችሁ ምንድነው የምትወስዱት? መቶ ነጥብ አምስት ብር እንዲሰጣችሁ ምድ የምትወስዱት እኩል ሆና ማለት ነው። ምን ያክል ነው የምትሄዱት የሚለው ነው። ከዚህ ትነሳላችሁ ወደ እዚህ ምን ያህል ትቆጥራላችሁ ነው። ኔጌቲቭ ወደዚህ ስለሆነ የሚገኘው ግን ወደ ትሄዳላችሁ የሚለው ፣ ማንም አይጠቃችሁም ግን ወደዚህ ቁጥር ትሄዳላችሁ። ያው ወደ ግራ ነው የምትሄዱት፣ እሱ ችግር የለውም ማለት ነው። አቅጣጫ ኔጌቲቭ እና ፖዘቲቭ ማለት አይጠበም

ስለዚህ ንጥረ ዋጋ ማለት አንድ ቁጥር ከዜሮ በምን ያህል ርቀት ላይ ይገኛል የሚለውን የሚነግረን ነው። በቃ አብሶሊት ዋጋ ማለት ይሄ ነው። ነገር ግን በሴት ቢልደር ሜትድ ሳስቀምጥላችሁ የንብብር ቁጥሮች ንጥረ ዋጋ ንጥረ ዋጋ ማለት ነው። ምሳሌ አናውቀውም ላቆጣጠር። እንግዲህ እነዚህ ምሳሌዎች እየሰጠማቸው እያየነው ስለሆነ ለምሳሌ ነው። ነገር ግን የማይታወቅ ቁጥር ይሰጠናል። ምሳሌ ያ ቁጥር በረው ጠን በረው ተሰጠን የተባለ ቁጥር ንጥረ ዋጋው ውስጥ ነው። የዚህ የጠ ንጥረ ዋጋ ስንት ነው ከተባላችሁ፣ ጠ ራሱ ራሱ አዎንታ ከሆነ ጠ ነው መልሱ። ምን ነው አዎንታ ከሆነ መቼ ተደርጉና እዚህ ጋር ታስቀምጣላችሁ። መቼ ምን ከሆነ ከዜሮ የሚበልጥ ከሆነ ወይም ከዜሮ እኩል ከሆነ ምክንያቱም ዜሮ ከዜሮ ምን ያህል ይልቃል? ምንም ራሱ የዜሮ አብሶሉት ቫልዩ ምንድን ነው ማለት ነው ዜሮ። ምክንያቱም ዜሮ ከዜሮ ምንም አይልቅምና ማለት ነው ዜሮ። እዛው እዛው እዛው እዛው ስለሚገኝ የዜሮ አብሶሉት ቫ ወይም የንጥረ ዋጋ ምንድን ነው ማለት ነው? ዜሮ። ምክንያቱም የትም አይደለም እዛው ከዚህ ዜሮ ከዜሮ ምንም አይደለም፣ ስለዚህ እዛው ስለሆነ ዜሮ ነው ማለት ነው። ቻ እራሱን ይሰጣናል። መቼ ጣካማ ከበለጠ ከዜሮ ከበለጠ ወይም ደግሞ ዜሮ ከሆነ፣ ያው ዜሮ ስለሆነ ችግር የለው። ስለዚህ እንደዚህ ይሆናል ማለት። ካልሆነ ግን ምን ይሆናል ኔጌቲቭ መቼ ጠ ጠ- ምን ከሆነ አሉታ ከሆነ መቼ ጠን ሌዛ ዜሮ ጠ ከዜሮ ካነሰ የዚህ ዋጋ ምን ይሆናል? ኔጌቲቭ ጣ ይሆናል። ለምንድነው ኔጌቲቭ ጣ የሆነው? ይሄንን የድፍን ቁጥሮችን ስትማሩ የድፍን ቁጥሮችን ስትማሩ ምን ተምራችኋል? እርት ፖዘቲቭ ታይምስ ኔጌቲቭ ኔጌቲቭ ታይምስ ኔጌቲቭ ምድብ የሚለው ናቸው። አሁንታ ሲባዛ አሉታ ምን ይሰጣችኋል ተብላችኋል? ሰባተኛ ክፍል ላይ አሉታ ይሰጣችኋል። እንደገና ደግሞ አሉታ ሲባዛ አሉታ ምን ይሰጣችኋል ተብላችኋል? አሁንታ ይሰጣችኋል ተብላችኋል። ስለዚህ እኛ አሁን የፈለግነው ያወጣነው ማንን ነው ማለት ነው አሁንታ ነው ያገኘው ነው ማለት ነው። ቀጥታ ማንን ያገኘው አሁንታ አዎንታ ለማግኘት ምን እናደርጋለን? ቁጥሩ የተሰጣችሁ ቁጥር ምን ከሆነ አሉታ ቁጥር ከተሰጣችሁ በምን ታበዙታላችሁ? በአሉታ ታበዙታላችሁ። በአሉታ አንድ ስታበዙት ያ ቁጥር ወደ ምን ይሆንላችሁ? ወደ አዎንታ ነው። ስለዚህ ያንን ቁጥር ወደ አዎንታ ለመቀየር በዝች ምን ታበዙታላችሁ ማለት ነው። ምን ለማግኘት ያ ቁጥር ሁልጊዜ ምን መሆን ስላለበት ነው። ምን ስለሆነ ስላለበት ነው ፖዘቲቭ ወይም ደግሞ አወንታ መሆን ስላለበት ነው ለምን ርቀት አወንታ ስለሆነ ርቀት አወንታ ነው አቋራጭ ደግሞ ምንድነው ዳይሬክሽን አለው ርቀት ሁልጊዜ ምንድነው አወንታ ነው ነገር ግን አቋራጭ ምን አለው ማለት ነው አቅጣጫ አለ ይህንን ፊዚክስ ላይ ወይም ደግሞ ጀነራል ሳይንስ ላይ አጠቃላይ ሳይንስ ላይ የምትማሩት ነገር ነው። እንዴት ነው አቅጣጫ? አቅጣጫ የሚኖረው ነገር ምን ይኖረዋል ማለት ነው? ፖዘቲቭ እና ኔጌቲቭ ይኖረዋል። ከሌላ እንዳለው እንዳንደው ይገለጻል ማለት ነው። ምሳሌ ብር፣ ብር አቅጣጫ አለው የለው። ምንድነው ኔጌቲቭ ፖዘቲቭ ሊባል የሚችለው እዳ እና እንትን ብለን ልንለው እንችላለን ማለት ነው። እንዲሁ እድሜም እንደዚያው ማለት ነው። ስለዚህ በዚህ መልኩ ልታስቀምጡት ትችላላችሁ። ጠ የሚሆነው መቼ ነው? ከንጥረ ዋጋ ሲወጣ ጠ የሚሆነው ያ ቁጥር ከዜሮ የሚበልጥ ወይም ዜሮ እራሱ ከሆነ እራሱ ነው የሚወጣው። ከዛ ሲወጣ እራሱ ነው የሚሆነው። ግን ቁጥሩ የተሰጠው ቁጥር ጠ የተባለው ምሳሌ ኔጌቲቭ ሶስት ከሆነ ምንድነው የምታደርጉት? ሶስት ለማድረግ ነው የምታደርጉት ይሄንም በምሳሌ አስቀምጥላችኋለሁ። ይህውንላልፈው ምሳሌ ብዬ ይህው ኔጌቲቭ ሶስቱን እንዴት እንደመጣኝ ያው ብልት ባሌዎች ኔጌቲቭ ሶስት እኩል ይሆናል ሶስት አስቀምጥናል። እንዴት ነው እንደሆነ ይሄው ኔጌቲቭ አለን ኔጌቲቭ ሲባዛ እ ለብቻዋን ተቀመጠች ማለት ያው አለ ማለት ነው፣ በውስጡ አለ ማለት ነው ስለዚህ የተሰጠችን ቁጥር ማለች ጣነች። ስለዚህ ጣን ማስገባት ማለት ነው። ጠማነች እቺ ሙሉ በሙሉ ነች ጣ የተባለችው ስለዚህ ጣ ሲባዛ በኔጌቲቭ ስናደርግ ኔጌቲቭ ሲባዛ ኔጌቲቭ ምን ይላል? ፖዚቲቭ ይሆናል። ፖዚቲቭ ሶስት ወይም ደግሞ ስለዚህ በዚህ የተነሳ ይሄንን መልስ አግኝተን ማለት ነው። ስለዚህ ምንም ይሁን ምን የተሰጣችሁ ቁጥር ያንን ቁጥር የምታደርጉታላችሁ ማለት ነው፣ ፖዚቲቭ አርጋችሁ ማውጣት ነው ማለት ነው የሚጠበቅባችሁ። በቀጣይ ክፍለ ጊዜያችን ደግሞ ስንገናኝ እዚህ ላይ ይህንን ካላችሁ በኋላ ምሳሌዎችን ለመስራት እንሞክራለን። እስክንገናኝ መልካም ቆይታ አለው።